አሰላሙ አለይኩም አምሻው፣ ሴንም እንግዲህ ይሄ እንደምታው ጀማአ፣ ወላሂ ምሳ ጀም እየበላን ነው። እንብላ እንብላ፣ ማዘር አረ ማይቀረጽ እናቱን

እንዴት ያለ ምግብ እንደሚጣፍጣቸው አይታወቅም። መምረጥ መምረጥ መምረጥ ነው ስራው። አልተቻሉ እንግዲህ እንዲህ እያደረግን እኛም እየጠቀለው ነው በቃ

ከዛ እንደምታወት እንግዲህ መዲናም ቡናዋን እየቀዳች ነው እላችኋለሁኝ። ቤተሰቦች እና ሰብስክራይብ ሼር እያደረጋችሁ ለምታበረታቱን በጣም አድርገን እናመሰግናለን። ሁላችሁንም አዲስም የሆናችሁ ሰብስክራይብ የደወል ምልክቱን እየተጫናችሁ ቤተሰብ ሁኑ። አዳዲስ ቁም ነገር አዘሎችን ታውበታላችሁ። እንደምታውት ደግሞ እዚህ ጋ እኔ ቪዲዮ እያቀናበርኩ ነው ማለት ነው እንግዲህ ካፕካት ላይ እንደምታወት ቪዲዮውም ከጎና አስቀምጬላችኋለሁ። እንደምታወት ያንን የቀረጽኩትን እያቀናበርኩኝ ይገኛለሁ እዚህ ላይ ማለት ነው እና እንደዚህ እያደረግን ያው ብዙ ልፋት አለው። ዝም ብሎ አሁን እንትን ምናምን ኢዲት ተደርጎ ያለ ኢዲት ምናምን ይመስላል። አሁን የሚለቀቀው ግን ብዙ ነገር ያለው ኢዲት ተደርጎ ምናምን ነው የሚለቀቀው። እና ኢዲት እያረኩ ነው እዚ ጋ ማለት ነው። እንደምታወት ይህን ጥቁሩን ምናምን የሆነውን እንደምታወት ፏርጌ ወደ እንትን ቀይር እና እንደምታወት ቁጭታች ላይ ቁጭ አረጋታለሁ። ከዛ እዚጋ የሚቆረጥ አለ ያንን እቆርጣለሁ። እና እንደዚህ እያደረግን ፋ እያደረግን ምናምን እንደምታወት እንደዚህ እያደረግን እያቀናበርን ነው እላቸዋለሁ። ኛው ብዙ ልፋት አለው። ዝም ብሎ ምናምን እንትን የሚባል ይመስላል፣ ግን አይደለም። በብዙ ተለፍቶ ስንት ነገር አለው እንደምታወት እዚህ ብዙ ነገር አለው። እና እንደምታወት አቀናብራለሁ እኔም እዚህ ጋር ቁጭ ብዬ

ተቀበይ እውነት በውላኝ መሀመድ፣ ያትረብሽ መሀመድ መሀመድ መሀመድ ዝም በል። ኧረ መሀመድ እንኳን ያዙ ዝም በል። እንኳን እኮ ጠጡ ያዙ

ቀንሽና ለሶፊ ቀንሽና ነው። አይዞ አይዞ፣ ምን ችግር አለው ደሞ ወንዴ አይደለሁ። እን ተማሪ ነው በዛ ላይ እኮ ተማሪ ነው እኮ አስራ ሁለተኛ እንዲህ ደግሞ ጸጉር ደግሞ የወንድ ጸጉር ደግሞ ምን ችግር አለው አቦ ቢታይ

ምን አለ በዲንጋ ዲንጎቹ፣ በይ ዝም ብለሽ